መድኃኒቴ ብዙ ብዙ ነው። ለኔ ያረገው ያረገው ከእንደገና ስሙ ልባርክ። ኢየሱስ ለኔ መልካም ነው። አባቴ ለኔ ግሩም ነው። ጌታዬ ለኔ መልካም ነው። ሃሌሉያ መዳኒቴ ብዙ ብዙ ነው ለኔ ያረገው ያረገው ከእንደገና ስሙ ልባርከው ውለታ ለኔ ብዙ ነው። ሃሌሉያ። እግዚአብሔር ብድር መላሽ አምላክ ነው። እያዋለ አመንኩትን አርስቱ ሐዋርያው ጳውሎስ ያመንኩትን አውቃለሁ አለ። እግዚአብሔር ብድር ይከፍላል። ውስጥ የበታችነት የበላይነትንም ከገደልክ እግዚአብሔር ብድር ይከፍላል። ብቻ አንተ ውስጥ የሚሰማህን የበላይነትንም የበታችነትንም ግደል። እግዚአብሔር የስና ፍጭት ታክል የስና ፍጭት ታክል እምነት ብታምነው ዋጋ አያሳጣህም። ዋጋህን ይሰጣል። የስናፍጭ ያህል እምነት ቢኖራችሁ መሃል የስናፍጭ ያህልን እንኳን ብታምኑኝ ዋጋህን አላሳጣህም፣ ነው መጽሐፍ ቅዱስ ነው የሚለው። የስናፍጭ ቅንጣት ዋጋ አላሳጣህም። እግዚአብሔር እሱን ያህል እንኳን ብታምኑ እንኳን በትልቋም ነው ማለት ነው። የስናፍጭ ቅንጣት ኢሳይያስ 28 16 ላይ እንሆ ለመሰረት የሚሆን ድንጋይ አቆማለሁ በሳት የተፈተነ ይላል። በእሳት የተፈተነ ድንጋይ። እሳት ጥሩ ነው? መጥፎ ነው? ለምን ይሞቃልም ያቃጥላልም። ሉቃስ 14:25 ላይ ከናንተ ከልጁም ከአባቱም ከሚስቱም ከሌሎቹም ከራሱም በላይ ካልወደደኝ ለእኔ ሊሆን አይችልም። ለእሱ ልትሆን ከነዚህ ሁሉ በላይ እግዚአብሔርን ካልወደድከው ለእሱ ልትሆን አይችልም። ማሊሃን ቀይር ለዚህ ቡድን ተጫዋት እግዚአብሔርን ለመውደድ እነኚህ ሁሉ በላይ እግዚአብሔርን ከራሴዎች ጭምር በላይ እግዚአብሔርን መውደድ ግድ ነው ግድ በቃ ፍጹምነት ማለት በየዕለቱ እግዚአብሔር ከኛ የሚፈልገውን ማድረግ ነው እንጂ ሌላ መዘባረቅ አይደለም ደግሞ ባለ ሁኔታ ላይ እግዚአብሔርን አለመበደል ማለት ነው ባለህበት ነገር ባለህበት ቦታ ላይ የእግዚአብሔር ቃል በተረዳኸው እውነት ከታዘዝከው፣ ፍጹም ነህ። ፍጹም መሆን አይቻልም የሚልህ የአጢአት ወዳጅ ነው። የአጢአት ወዳጆች ናቸው። በቃ ማንም የእግዚአብሔርን ፈቃድ የሚያረግበት የሚያረግ ከሆነ ሁሉም ውብ ነው። ሁሉም ማንም ይኸው ማንም ቅባት ቆዳ ነው የሚያለሰልሰው። የእግዚአብሔር ቃል ግን ውበት ከውስጥ ነው የሚያወጣው። ሀሌሉያ ዳንኤል 11 32 ላይ ቃል ኪዳኑን የሚያፈርሱት ያጠፋቸዋል። እግዚአብሔር ኃጢአተኛውን በጎ ላድርግለት ሲል የጌታ ኢየሱስን መንገድ ያሳየዋል እንጂ ምንም አያሳየው አይሰጡም። በቃ የኢየሱስን ትምህርት ነው የሚያሳየው። የእግዚአብሔር ምሕረት ወደ እውነት እንጂ ወደ ኃጢአት አይመራም። ምንም ሆነ ምንም እግዚአብሔር መሪ ነው ምናምን የምትልሉ የእሱ እውነት ወደ ኃጢአት አይመራም፣ ወደ እውነት እንጂ። ምስክርነት ማለት እውነት የማድረግ ውጤት ነው። እውነትን ስታደርግ እየመሰከርክ ነው። ተግባባም አልተግባ፣ ሰማም አልሰማ። መዝሙር በቅንፍ 25፥12 እግዚአብሔር የሚፈራ ማን ነው? ምርጥ ነገር እንዲመርጥ ይረዳዋል። ሃሌሉያ! በተመረጠ መንገድ ያስተምረዋል። በተመረጠ መንገድ እግዚአብሔርን መፍራት ለሰው ትልቁና ምርጡ ነገር ያስገኘዋል ማለት ነው። እግዚአብሔርን መፍራት ከሱ ሁሉን ነገር መጠበቅ ማለት ነው። እሱ ከማይፈልገው ነገር በሙሉ ራቅ ማለት ነው እንጂ ሌላ ነገር የለም። በቃ ፍጥጥ ያለውነት ውነት ይሄ ነው። እግዚአብሔርን ከፈራ ከእንትን ካልክ እሱ የሚፈልገውን ነገር ብቻ ነው የምታደርገው፣ እሱ የማይፈልገውን ነገር አታደርግም። እግዚአብሔርን ከፈራ እግዚአብሔር በፈለገው በሚገባ መንገድ እሱን ከፈለክ ያስተምርሃል ይላል። እኔ አንዷ ቤቴ መታ ዘመዴነሽ ካዝን ምናምን ወራይበር ቤቴ መታ ልጄን የሆነ ጊዜ ብቻውን ላናግረው ብላ ብቻውን ወስዳ አናገረችው። ኖ ነው ሀፒ። በጣም ቀውጢ ሆኜ ተናድጄ በቃ ውስጤ ይመላለሳል። ለካ የሆነ ነገር ራሴ ላይ አስሬያለሁ አሉ አልኩኛ። ደውዬ ዛሬ ባለፈው ልጄን ማናገርሽ ቅር ብሎኛል። ስለዚህ ይቅርታ ላደርግልሽ ነው የደወልኩት። ይቅርታ የበደሏችሁን ይቅርበሉ ስለሚል መጽሐፉ ማለት ራሷን ትቆል ዛትቆል ዛት ኖ ማይ ቢዝነስ አትምታ ቤት ትምታ ዛት ኖ ማይ ቢዝነስ እንዴ ፋሚሊ አይደለንም ምናምን አለች፣ ነው ገባትም አልገባትም። ልጅህን በሚሄድበት መንገድ ምራው፣ ባለፈም ጊዜ ከዛ ፈቃቃይልም በሚመራበት ዘመን ማንም ልጄን ገንጥሎ ማናገር አይችልም። ኖ ኔቨር ኤቨር የኔ ልጅ ወስደህ ብታናግር ምናምን ልትል ሞከረች። ነው ዛት ኖ ማይ ቢዝነስ አላናግርም የተማርኩ ስለሆንኩ የአንቺ ልጅ ላይ ስልጣን ያለሽ አንቺ ነሽ። አብላው አጠጣው ምናምን አላለም መጽሐፍ ቅዱስ። በሚሄድበት ምራው፣ ባደገ ጊዜም ከዛ ፍቅር መምራት ነው ስልጣን የተሰጠኝ። ማብላት ማጠጣት እንኳን የእኔ ስራ አይደለም፣ የእግዚአብሔር ነው። የእግዚአብሔር ምን አትጨነቁ ተብሏል። በቃ ስለዚህ እንደዚህ ነው አልኳል። ስለዚህ ነው የለ እግዚአብሔር የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ብታምኑኝ ማለት ነው የስና ፍጭ ቅንጣት፣ ብታምኑኝ ምርጡን ነገር አደረግላችኋለሁ፣ ችግራችሁ ተነቅሎ ይሄዳል። የስና ፍጭ ቅንጣት ላምነው ይገባል። ለዚህ ነው ደውዬ ቀርታ የጠየኳት ተፈ ው አንቆኝ ይዞኝ ስንት አመት ቆይቶብኛል? ስንት ወር ስንት ወር ቆይቶብኛል? ሜቢ ቱ ትሪ ማንስ ሜቢ ከዛ መለስ ኦር ሞር ግን አፈነዳውታ ከዛ ቤት የተነፈስኩት ትንፋስ ኡፍ አሌሉያ፣ እያልኩ ምክንያቱም እግዚአብሔርን አመንኩት ማለት ቃሉን ታዘዝኩ ማለት አመንኩ፣ ማለት ምንም አላደረኩም። ኢዚ ይመስላል፣ ግን ኢዚ አይደለም እና እግዚአብሔር በፈለገው መንገድ የሚያስተምርህ ፕራክቲስ ስታደርግ ነው መልካሙን ስታደርግ ነው። እንጂ ዝምብር አይንን ጨፍነ ዘራፍ ስላልክ አይሆንም። ትምህርቱን ስትማር ስትማር ነው። ሁለች ያለች እንግዲህ አስተምሬያለሁ። አሁን ምርጥ ነገር ደጋግመህ ስማው። ከዛ ተመልጦአለ ዲያብሎስ። ከዛ መድኃኒቴ ብዙ ብዙ ነው ለኔ ያረገው ያረገው! ከንደገና ስሙን ልባርከው። ውለታው ለኔ ብዙ ነው። አሌሉያ የሰናፍጭ ቅንጣት ብታምኑኝ ነው ብታምን ያለው ብታምኑኝ ነው። ምንም አይነት ነገር ተነቅለ ይልብጥ ይሄዳል። ስለዚህ ይህንን ለማድረግ ተዘጋጅ። ይህንን ትምህርት ደጋግመህ ስመው። ትምህርት ነው። ጌታ ኢየሱስም ቲቸር ነበር መምህር ነበር። እኔም ማስተማሪ ነኝ፣ ሰባኪ አይደለሁም። ትምህርት ነው። ንጹህ ለመሆን ከቆሻሻ መራቅ ይመችህ። አዲዮስ እሳት ውስጥ እንኳን ብትጣል ይመጣል ከዛ ታስፋ ጋቢሱ የዘመረውን መዝሙር ትዘምራል። ምን ብለ ትዘምራለ እሳት ውስጥ ያሉትን ጭሱ ሳይነካቸው አስረው የጣሉትን ወላፈን ፈጃቸዋል አይነካ ውስጥ ያሉትን ጭስ ሳይነካ አንተን እነኛን ግን ወላፈን ፈጃቸዋሉ፣ አለ። ስለዚህ የአሁን የዚህ ዘመን ወላፈን ስድብ መስማት ምናምን የእግዚአብሔርን ስም ትምህርት እንዳሰማ ምናምን ነው የሚያደረግ። ከዚህ ወላፈን በጌታ በኢየሱስ አምልጡ። ተባረኩ እንጂ ሰስኔም። አሜን። መልካም ቀን።